ሰላም ሰላም ተመልካቾቻችን አሁን የምንገኘው አየለ የሞባይል መሸጫ እና የተለያዩ ፒሲዎች የፒሲ ቦርሳዎች ያሉበት ቦታ ነው የምንገኘው። ተመልካቾቻችን በዓልን ምክንያት በማድረግ ታላቅ ዲስካውንት አድርገናል። ለበዓል ታላቅ የዋጋ ቅናሽ ስላደረግን መታችሁ መሸመት ትችላላችሁ። እዚህ ጋር እንደምትመለከቱት የተለያዩ የሞባይል አይነቶች አሉ። ሳምሰንግ ኤ 56 በቅናሽ ዋጋ በዓሉን ምክንያት በማድረግ ቅናሽ ዋጋ ትንሽ ብር አምጥታችሁ መብሰብ ትችላላችሁ። እንዲሁም ደግሞ የተለያዩ ቤት ውስጥ እንደምትመለከቷቸው እዚጋ ፒሶች አሉ። ብዙ ብር ይዛችሁ አትምጡ። ትንሽ ብር ይዛችሁ ከመጣችሁ ትልቅ ላፕቶፕ ይዛችሁ መሄድ ትችላላችሁ። ይሄን ይመስላል። በዓሉን ምክንያት በማድረግ ብቻ ነው ዋጋ ቅናሽ የተደረገው። አድራሻችን ነጌሌ ቦረና አርዳ ሊበን ባንክ ፊልፍጠር። በድጋሜ የምንገኘው አብሲኒያ ቡቲክ በጣም የሚያማምሩ ልብሶችን። ከፈለጋችሁ ነጌሌ ቦረና አብስኛ ቡቲክ ሊበን መደብር ከመጣችሁ ታገኛላችሁ። እዚህ ጋር እንደምትመለከቱት ተመልካቾቻችን ለብርድ የሚያገለግል ቱታ ታገኛላችሁ። እዚህ ጋር ይኸውላችሁ በጣም የሚያምር ጅስ በተለያዩ ሳይዞች እኛ ጋር ታገኛላችሁ ማለት ነው። የተለያዩ ክለር ያላቸው የሚያማምሩና እንዲሁም ደግሞ ቲሸርቶች፣ ሸሚዞች እኛ ጋር በቅናሽ ዋጋ ታገኛላችሁ። ስፖርተኛ ከሆናችሁ ደግሞ በጣም የሚያምር ለስፖርትም ለተለያዩ አገልግሎቶችም መልበስ የምንችለው ቲሸርት ነው። ይህንን የታገኛላችሁ አብሲኒያ ቡቲክ። በጣም ቀለል ያሉ ሸሚዞች፣ የሚያማምሩ የተለያዩ ሳይዝና የተለያዩ ክለር ያላቸውን አብሲኒያ ቡቲክ ታገኛላችሁ። ቤቱን ላስጎብኛ ዚጋር እንደምትመለከቱት የተለያዩ ቲሸርቶች እና ሸሚዞች አሉ። በጣም የሚያማምሩ በተለያየ ሳይዝ ዝጋም እንደምትመለከቱት እጅግ ውብ የሆኑ ሱሪዎች እዚህ ጋር በጣም የሚያማምሩ፣ ከአዋቂ እስከ ወጣቶች የሚያማምሩ ጃኬቶች አሉ። እዚህ ጋር ዘመናዊ የሆኑ በእናሽ ዋጋ አብሲኒያ ቡቲክ ሊበን መደብር ከመጣችሁ ዳዊትን ታገኛላችሁ ማለት ነው። በድጋሚ መልካም የፋሲካ በዓል የመጣፈቀድ ይባላለው ምገኘው ሊበር መደብር ነው። ከከቤ ሱቅ እኮ እንትን እቃዎች ደግሞ ሸበጦች አሉ፣ ማሊያዎች አሉ፣ ሽፍን ጫማዎች አሉ፣ ቆዳዎች አሉ። የሌለ ነገር የለም ብቻ ሁሉ ነገር አለ። ደረሳቸው ለመላው ክርስትና እምነት ተከታዮች በሙሉ